እራስ ሰራሁየሰራው ስራ ነው እንደዚህ የሚያደርገኝ ብለህ። ምን ነች እሷ ለእሷ ብለህ ፍቅረኛ አልሆነችም። ሽማግሌ ልካ ነው ላልካት ልጅ እንኳን አልጨነቅም። አይደለም ጨነቅ

ብሩክ አንተ እኮ በጣም ጎበዝ ና አስተዋይ ልጅ ነሽ። ስለዚህ የአንተና የሀይሚ መተማመን እኮ ከሰው ዘንድ አይደለም መቀበል ያለባችሁ መጠበቅም የለባችሁም። ዳኒ የፈለገውን ቢያወራ ምን አስጨነቅህ አንተ ማለት ነው። ሲጀመር አንተ ሀይሚ አጠገብሃለች። ችግሩን መፍታት ያለባችሁ መተማመን ያለባችሁ ሁለታችሁ ናችሁ። በነገራችን ላይ ብሩክ እንዲ እያደረገው ያለው በቃ የዳኒ ንግግር ነው። ምክንያቱም በቃ ዳኒ የሚናገረው ነገር በጣም ከባድ ነው በጣም ዳኒ ቤትም ሄዶ ችግር ተፈጥሯል ማለት ነው። የምር ከባድ ችግር ነው የተፈጠረው። ነገራቶች በዚህ ልክ መሄዳቸው ግን አግባብ ነው ቤላችሁ፣ ታስባላችሁ። ቤተሰብ እንዲ ምን እየተካሄደ ነው ያለው? ኧረ ብሩክ መረጋጋት አለብህ። ሀይሚኮ ራሱ በጣም እየተጨነቀች ነው ያለችውና ማለት ነገሩ እንዴት ነው? በጣም ከባድ ነው። ቤተሰብ የምር ሰላም ሰላም፣ እንዴት ናችሁ አለው? ሰላማችሁ ይዛው በያላችሁበት እያልኩኝ ውድ ቤተሰቦቼ እንዴት ናችሁ አለን ዛሬ እንግዲህ ቡራ ዳኒ ቤት ዷል ማለት ነው። ዳኒ ቤት ዶ እንግዲህ የው ሀይሚን እንድትወስደው ይቅርታ ልጠይቅ ነው ብሎ ትናንት እንግዲህ ሀይሚ ይቅርታ እንድትጠይቀው ነግረው ነበር። ነገር ግን መቼም ይቅርታ አልጠይቀውም ብሎ ነበር። ዛሬ ግን ሀይሚ እንድትወስደው ይቅርታ ለመጠየቅ ነው ዳኒ ቤቱ ሰጂ ብሎ እንግዲህ። ሀይሚም ይቅርታ አልጠይቀውም ብለኝ ነበር አይደለ? እንዴት ሀሳብህን ቀየርክ? ከሆነሽ ብላ ይዘው ሄዳ ነበረ ና ቤት ግን ከሄዱ በኋላ የተፈጠረው ነገር በጣም ከባድ ነው። የምር እንዴት ነው ነገሩ? ቡራ ግን መረጋጋት አለበት ብዬ አስባለሁ። ማለት በዚህ ልክ ነገራቶችን ማስኬድ አለበት ብዬ አላስብም። ምክንያቱም በጣም ነው እንዴ ሰው ቤት እንደዛ ሄዶ እንደዚህ ረብሻ ማስነሳቱ አግባብ አይደለም። ቢሆንም አሁን ቡራ ምንድን ያለው ስሜን አጥፍቷል ነው እያለ ያለው። ስሜን አጥፍቷል፣ ስሜን ማጽዳት እፈልጋለሁ። ሀይሜም እስካሁን ድረስ ይቅርታ ላደረገችልኝም እያለ ነው ያለው። አሁን ብሩክ በ ዋናነት የስሙ ማጥፋት ብቻም ሳይሆን በጣም እጅግ የተናደደበት ነገር ምን እንደሆነ ታውቃላችሁ? የዳኒ ንግግር የዳኒ ንግግር ሀይሚ ሀይሚ ሀይሚ የሚለው የዳኒ ንግግር ላንቺ ብዬ ነው፣ ድክመት ያንቺ ነሽ የሚለው ነገር ዳኒ ራሱ ዛሬ ብሩክ ፊትም ብለዋል። ድክመት ያንቺ ነሽ ሲል ብሩክ ስቋል ማለት ነው። እና እንግዲህ ጓደኞቹም ለማስታረቅ ነው እዚህ የተገኘነ ብለዋል። እነረሙም እነዳጊ ሁላቸውም አሉ። እና ዛሬ ግን ለእነሱ ሰርፕራይዝ ነው የሆነባቸው ማለት ብሩክ በጣም ተናዶ ነበር። እና ሀይሚ በጣም ጨነቀኝ እያለሽ ነበር፣ የምር ማለት ነው። በጣም ጨነቀኝ፣ ለምንድን ነው እንደዚህ የምታደርግ፣ እባክህን ብሩክ እያለሽ ነበር። ሀይሚ በቃ ለኔ ያሳየኸኝን ፋይል ለሱ ለብሮክ አሳየው ብላ ነበር። በይሄው በእንትን መሀል ማለት ነው ባለ በስብሰባው መሃል በዚህ ጀማ መሃል ለኔ ያሳየኸኝን ነገር ለብሮክ አሳይልኝ ብላ ለምና ነበር። ዳኒ ግን ውሸት እንደሆነ ስለሚያውቅ አላሳየም ማለት ነው። ታዲያ ይህንን ነገር እኮ ሀይሚና ብሩክ ነው መተማመን ያለባቸው ማለት እንዴት ነው? ዳኒም ለሁን ሀይሚም ራሱ ይህንን አምና ብሩክን ይህን ያክል በዚህ ልክ እንትን የምትለው አይደለም። ሀይሚ የተቀየመች ወይም ሀይሚ ያኮረፈች በተሰራው ፕራንክ ብቻ ነው እንጂ ዳኒ እንደዚህ ባረጋት ነገር አይደለም። እሱን ነገር እኮ ትተዋለች። አሁን ትናንት ራሱ የመጣችሁ በቃ ቤተሰቦችም እንዲወቅሱኝ አልፈልግም፣ በእኔ እንደዚህ እንዲሉ አልፈልግም፣ እና ነገራቶች እዚህ ላይ ማብቃት አለባቸው፣ መቋጨት አለባቸው እና ያለፈው ፋይል አለፈን የእናንተ እሱን እናወራበታለን፣ ነገር ግን አሁን ከዳኒ ጋር ያለውን ነገር መጨረስ አለብህ ብላ የእኔ ችግር እንደ ችግር ብላ ነበር ትናንት አይሜ የመጣችው ነገር ግን ብሩክ አሁን ዛሬ እንደ አዲስ ነውና ማለት ኢቨን እንኳን ስሜን ለምን አጠፋህ? ብሎ ለመጠየቅ ወይም ነገራቶችን ለማስረዳ ሲፈልግ በእንደዚህ አይነት አይደለም። ብሩክ እንደዚህ ተናደህ ምናምን እነ ረሞ ቁመው እኮ አሉ። ማለት ብዙ ናቸው እነሱ ራሱ ማለት ነውና፣ ሀይሚ የምትሆነውን አጣች። የምር ማለት ነው የምትሆነውን አጣች። ማለት እንዴት ነው ግን ቤተሰብ እንደዚህ በዚህ ልክ መሆን አለበት ብዬ አላስብም። ሀይሚ እጅግ በጣም እየተጨነቀች ነው፣ ማውራት አትችልም። ምክንያቱም በቃ ማለት ብሩክ እያደረገ ያለው እንዴት ነው ዳጊማ የሚባለው አፈረ ማለት ነው አፈረ ስላቸው ያኔ ልትመተው ነው እንዴ እኛ እያለን እስኪ ምንድን ሊያረገው ነው ልቃቁት እስኪ ተው አለ ማለት ብሩክ እየተገለገለ ስለነበር ሀይሚ መሀል ላይ ቁማ እየገለገለች ስለነበር ዳግ የሚባለው እስኪ ምን ሊያረገው ነው እኛ ቁመ ሊመተው ነው እንዴ ምን ልታረገው ነው ሲለው ምንስ ባረገው አንተ ምን አገባህ እያለ ነበር ብሩክ ግን በዚህ ልክ ማለት ከማንም ጋር መጣላት አለበት ብዬ አላስብም። ነገር ማብረድ አለበት ብሩክ ማለት ነው። አሁን ዋናዋ ማለት ነው ዋናዋ ሀይሚ አጠገቡ እያለች እሷን ማሳመን ሲችል ለምንድን ነው እዛ ሄዶ ማለት ስሜን ማጽዳት አለብኝ የሚል ምንም ባላደረገው ነገር፣ ምንም ባልሰራው ነገር የፈለገውን ሰው ቢል ለቪዲዮም ለምንም ይሆናል። ዳኒም የውሸት ፎቶሾፕ አምጥቶ ለሀይሚ ሳይቶ እንግዲህ ዛሬ አሳይ ሲባል ምንም ፋይል የለውም ማለት ነው ይሄ ነገር ስራ እየሰሩ ቢሆንም ስራው ግን በጣም ነው የሚደብር፣ በጣም ማለት ነው። ይህምር ማለት ያን ሀይም እየተጨነቀች ነው ያለችው እንግዲህ። ብሩክ ማለት ነው በትክክለኛው መንገድ ነው እያያችሁት። ነው እየተጣላ ያለው ማለት ነው እንግዲህ ዳኒን ሰምታችሁታል። ቂልን ጦ ነው ማከርምህ እያለው ነው አሳስርሃለሁ እያለ ነው ዳኒ ማለት ነው እየፎክረ ነው። በጣም ብዙ ጉድ አለ እያለ ነው ደግሞ እንግዲህ ከሰው ሲድና ያንተ ብዙ ጉድ አለ አወጣለሁ እያለ ነው ማለት ነው ዳኒ እና ዳኒ ግን ማለት በዚህ ልክ እንደዚህ ማድረግ የለበትም። ኢቨን ለቪዲዮ እንኳን ቢሆን ማለት ነው ከዳኒ ከሆነ እንደ እውነት ይኖራል ብዬ አላስብም። ታዲያ የሚና ብሩክ እኮ ነው መተማመን ያለባቸው ሁለታቸው መተማመን ሲችሉ እዚያ ሄደው እንዴት ነው የነሱን እምነት ሊያስመልሱ የሚችሉት? እነሱ ባሏቸው ነው እንደሚመሩ ማለት ዳኒ በተናገረው ነገር ነው እንዲህ የሀይሜና የብሩክ እምነት የሚለከው። እኔ እንጃ ሁለታቸው መንቃት አለባቸው ብዬ አስባለሁ። ዛሬ ብሩክ እንግዲህ ሀይሜ አይንሽን ግለጭ ነው እያላት የነበረው አይንሽን ግለጭ እያለ እየደጋገመ ይነግራታል። በዋናነት ማለት ነው፣ በዋናነት ብሩክ እያናደደ ያለው ዳኒ ለሀይሜ የሚናገራቸው ነገራቶች ማለት ነው። ብሩክ ደግሞ ታውቃላችሁ፣ ሀይሜን በጣም ስለሚወዳት በሀይሜ ምንም ድርድር አያውቅም፣ ምንም የፈለገ ነገር ቢሆን አይታገስም እና ባለፈው ማይታችኋታል፣ እንትና ማን ነው ናታንም ጋር እንደዚያ አፕራንክ ሲደራረጉ ሊደባደቡ ገፍትሮት ምናምን ነበር እና ስለዚህ በሃይሚ ምንም ድርድር አያውቅም። ታዲያ ይሄን እያወቀ ዳን የሚባለው ኮ ጣልጋ ገብቶ እንደዚህ ፎቶሾፕ ምናምን ማሳየት የለበትም ነበር። አሳይ ሲባል ይሄው ምንም ነገር የለም። ስለዚህ ሀይሚና ብሩክ ለምንድን ነው ራሳችሁ ተማምናችሁ በጣም ትልቅ እምነት ነበራችሁ እስካሁን። አሁን ላይ ደግሞ ሶሻል ሚዲያ ላይ የምትነጋገሯቸው የምትመላለሷቸው መልሶች ራሱ ለእናንተ ክብር ዝቅ የሚያደርግ ነው ማለት እንደዚህ በእንደዚህ ነገር ከሄደ፣ ሀይሚ የምትናገረው አንተ የምትናገረው አያገባሽም አያገባም በተለይ ብሩክ ትናንትና ዛሬ የሚናገረው ምንም አያገባሽም አይመለከትሽም፣ ካንቺ ጋር ጨርሰናል ነው የሚል ብሩክ ማለት ነው። ብሩክ ለምንድን ነው እንደዚህ ሀይሚ ተስፋ እንድትቆርጥ እምታረጋት? እንደ ፕራንክም እንኳን እያደረካት ቢሆን እንደ ለዛ ሊኖረው ይገባል፣ የምትናገራቸው ነገራቶች ብሩክ ማለት ነው። ማለት በዚህ ልክ አያገባሽም፣ ከወሰድሽኝ ከዳኒ ቤት ውሰጂኝ፣ ካልወሰድሽም በቃ ችግር የለውም እየለመንኩሽ አይደለም ምናምን፣ እኔና አንች ኮ ጨርሰናል፣ ስለእኔና ስላንች ምንም ነገር እያለ እያላት ነው ማለት ነው። ማለት ሀይሚ በጣም በትዕግስት እየታገሰች ሀብራ በሄድክበት እየተከተለች ነው፣ እና ብሩክ የምር ማለት ነው ኢቭን እንኳን እየፈተንካት ቢሆን ንግግሮች ለዛ ሊኖራቸው ይገባል። ማለት ተስፋ የሚያስቆርጡ ነገሮችን ለሀይሚ ባትሰነዝር ጥሩ ነው። አንድ የተሰበረ ልብ ደግሞ መመለሻ የለውም፣ እና አይ ዶንት ኖው ብሩክ ከትናንት አንስቶ ዛሬ የሚናገራቸው ነገሮች ከአንቺ ጋር ጨርሰናል፣ የኔና ያንቺ ነገር ያበቃ ነው። ለብቻውም እንግዲህ የመግቢያ ቪዲዮ ሲሰራ የኔና ሀይሚ ነገር ይቅራ ብቅቷል። በቃ እንደ ዘጋ ነገሮች እንደተዘጉ ነው የሚያወራው ማለት ነው። ማለት በቃ እሷም የፈለገችውን አምናለች፣ እንደፈለገች ትሆን። እኔ ሀይሚን ወክዬ አልከራከርም፣ ለማንም ወግኜ እንደዚህ አላደርግም። ለራሴ ስሜን ለማስመለስ ነው እያለ ሲል ነበርና ሀይሚም ያው ቪዲዮንም ስለምታየው ማለት ቢያንስ እንኳን እንደዚህ ተስፋ የሚያስቆርጥ ልብን የሚሰብር ንግግሮችን ባትናገር ብሩክ ደስ ይለናል። ኢቭን እንኳን ፕራንክም ቢሆን ማለት ነው ማለት ለማሳመን እንኳን ቢሆን በቃ ሀይሚ በጣም እየታገሰች ነው ያለችው አሁን ላይ ማለት ነው። እሷ የእሷ ጥፋት አንድ ጥፋት ብቻ ነው ያለ ይቅርታ ስትላት ቶሎ አለመቀበሉ እሱ ደግሞ ስላናደዳት ነው እንጂ፣ ከዚህ ውጭ ሀይሚ ምን ጥፋት አለባት? ብራንኳ አናደዳት። በጣም ተናደደች። ለራሷ ጊዜ መውሰድ ነበረባት ይቅርታ ስትሏት፣ በቃ አንተና ሶሲ አንድ ላይ ስለምታገኛችሁ ይቅርታውን ቶሎ ልትቀበል አልቻለችም። የሀይሚ ጥፋት ይሄ ብቻ ነው። ሌላ ምን ጥፋት አለባት? የምር ማለት ነው እና በዚህ ልክ ተስፋ የሚያስቆርጥ ነገር ብሩክ ባት ትናገር ቪዲዮ ላይ ጠሩ ነው፣ ሀይሚ ጋር ጠርታት ማለት ነው። አይዶን ኖ እናንተ ስራ እየሰራችሁ ሊሆን ይችላል። ስራ ነው አውቃለሁ። ማደግ መለወት ትፈልጋላችሁ። ሀይሚዬ ሁለት መቶ ሺህ እንድትገባ ትፈልጋለህ? አንተ ራሱ ብሩክ በዋናነት ማለት ነው። ቢሆንም ግን ሶሻል ሚዲያ ላይ የምትመላለሷቸው መልሶች እናንተን ምንም አይመጠን የምር ማለት ነው። ማለት በፊት በጣም ነው የምትከባበሩ፣ የሆነ ነገር ለመናገር እንኳን እርስ በርሳችሁ ትሸማቅቃላችሁ፣ ላፊ ቃል አትነጋገሩም። አሁን ላይ ግን የምትነጋገሯቸው ነገሮቶች በቀላል እርስ በርሳችሁን የሚያናንቅ ነገር ይሆናል ለወደፊቱ ማለት ነው። ሶ ይሄ ነገር መቅረት አለበት ብዬ ነው ማስብ። በተለይ ቡራ ላይም እንዲሁም ሀይ ሚለይ እና ብሩክ ነገራቶችን በረድ አድርገህ። ለምንድን ነው ማለት ዳኒንና ሶሲን ከህይወት አስወጥታችሁ እናንተ በራሳችሁ አትቀጥሉም እንዴ? እናንተ ስንት አመት ሙሉ በፍቅር ተጉዛችሁ፣ አንድ አመት አልፋችሁ ሁለተኛ አመታችሁን እያስቆጠራችሁ፣ የእናንተ እምነት ከእግዚአብሔር በተሰጣችሁ ትልቅ የፍቅር ጸጋ አለ። ታዲያ ይህንን እናንተ ጥሳችሁ እንዴት ነው ስማችሁን ከሰው የምታስመልሱት? የሰው ልጅ እኮ ብዙ ያወራል። ለምሳሌ ዳኒ አሁን የሆነ ነገርም አሁንም ቢል አንተ ከሶሲ ጋር እንደዚህ ነገር አድርገሃል ቢልታሪ አንተ በእንደዚህ አይነት ነገር ከሀይሚ ጋር መላየት አለብህ እንዴ? ብሩክ አግባብ ነው ብያለ አስበም ማለት የእናንተ እምነት በዚህ አይለካም። የእናንተ መተማመን በዚህ አይለካም። ብሩክ አሁን እያለ ያለው ሃይሚን፣ በቃ እኔን ልታምነኝም ባታምነኝም ችግር የለውም እምታምኚውን አምነሻል እያለ ነው። አሁን እኮ ሃይሚ፣ በቃ ብሩክ ያን ዳኒ ያሳያትን ነገር ብቻ አይደለም እዚህ የመጣችው። ለስ የእሷ አንድ ጥያቄ ከሰው ሲጋ ያለህ ምንድን ነው ብላ ነው የጠየቀሽ። ስለዚህ ብሩክ ተረጋጋ፣ ወደ ራስህ ተመለስ፣ ሀይሚንም ተረዳት።